አይነት ያለው ድምፅ እንዲመጣልህ ከፈለግ ደፈርስት በሚመጣው ድምፅ ምላሽ ማድረግ አለብህ። የምትመልስ ከሆነ ይኸው ቀጣዩ ድምፅ በሚያስደንቅ ሁኔታ ማለት ነው። ከዛ ቁጭ አደረገና ሳሙኤል እኮ ልጅ ነው፣ ግን የሚገርም ድምፅ አቤት ካለ በኋላ ኢየሱስ ጌታ ከባባት ድምፆች መጣለት። አየህ፣ ያኔ አቤት ባይል ባይመራ ኖሮ ከዳን እስከ ቤርሳቤ የሚል ህይወት አይኖረውም። ብዙ ሰዎች ትንቢት አለ፣ ከዳን እስከ ቤርሳቤ ትልልቅ ፕሮፌሲ አለ፣ ግን እግዚአብሔርን መስማት አቁመሃል። ዛሬ እናገራለሁ፣ በኢየሱስ ከዚህ በኋላ ትሰማለህ፣ በምሪት ትሄዳለህ፣ እግዚአብሔር ካንተ ጋር ይሆናል፣ ድልን ታገኛለህ። አየ ከዳን እስከ ቤርሳቤ ለመስባት የመጀመሪያውን ድምፅ ሪያክት መመለሳለን። ኢየሱስ ጌታ። አንድ ጊዜ እግዚአብሔር ኤርሚያስ ጋር መጣ። ኤርሚያስ ሆያለሁ፣ ምን ታያለህ አሉ። ምንም አይታየኝም ምናም ምናም ምናም አላለም። ኢየሱስ ጌታ አረ እግዚአብሔር እኔ እዛ ጋር የሎዝ በትር ያለው የሎዝ በትር ታያለህ። ጥሩ ምን ብላል? ጥሩ ምን ብላል? አይታ ስለዚህ በቃሌ ላደርገው ምን ብላል? እተጋለሁ። አየ እግዚአብሔር የመጀመሪያ ምላሽ ላይ ስሰጠው ትጋቱ ይጨምራል። በህይወት ላይ ከባድ ነገር ሊያደርግልህ አሜን ነው። ትጋቱ ይጨምራል ግን ደ ፈርስት የመጀመሪያ ድምፅ ጌታዊ ይሰማል። እንደዚህ ያደርጋሉ። ጌታዊ ተመለስ ስትለይ ምናም እሰማለሁ። ወደዚህ ወደዚህ ስትል የመጀመሪያው መልስ ግን ካንተ ይፈልጋል ከዛስ የሎዝ በትራ አለ ስ ደኔክስት አሜል ነው። ከዛስ ምንታ ያለ አለው ከዛስ ከደቡብ የሚመጣ ምናምን አፍላላ ያለው ምናምን ሲለው ከዛ በኋላ የማይለቀቅ በቃ የማይቆም ድምፅ ወደ የቱ መጣ፣ በቃ ያልተገደበ ድምፅ። ዛሬ ለድምፆቻችሁ መልስ ስጡ፣ ዝም አትበሉ ብሎ ካታርጉ ጆሮችሁን አትዝጉሙ። ለእግዚአብሔር ድምፅ ትንሹም ትልቁም መልሱ። አብርሃም ለ በራይ በእልሙ አይቶ ነው በራእይ በህልሙ አይቶ እግዚአብሔር ሲናገሩ አይቶ፣ አንተ አገር ለቆ ወጣ። ኢየሱስ ጌታ ነው። አንዳንድ ሰው አገር ለቆ ወጥቷል። እንደዚህ አይነት ድምጽ የምታከብሩ ሰዎች በጣም እግዚአብሔር ዘመናቸው ይባርክ። ውጣ ብሎ ለወጣችሁ ሰዎች እግዚአብሔር ምስክሬ ነው ብድራታችሁን ይመልሳል። ኢየሱስ ጌታ ነው። አንዳንድ ሰው ደግሞ አለ ውጣ ብሎት ግራም ይጋባል። አሁን ውጣ ብሎ ከክፍለ ሀገር መጥቶ እዚህ ጌታ አገልግለኝ ብሎ ጠርቶት ደግሞ ኮንፊውዝ የሚሆን አለ እግዚአብሔር ውጣ ብሎኛል፣ እንዴት ይሻላል? እግዚአብሔር ውጣ ካለ ውጣ ነው። ከዛስ ካንተ የሚጠበቀው መራመድ ነው መጀመር ነው። ይኸውልህ ጳውሎስን መጣና ሂድ አለው ወደ መቄዶኒያ። ዱንያ በዛ ምን አሉኝ ሰዎች አሉኝ ልጆች አሉኝ። አሜን ኢየሱስ ጌታ ምድ ከዛስ መቄዶኒያ ሄደ። ወንጌሉ ምን አመሰራት ጀመረ። ከዛስ ጭራሽ የቆሮንቶስ ቤተክርስቲያን ምን ብሎ ተክሎ መጣ። ኢየሱስ ጌታ ነው። አንዳንድ ሰው እግዚአብሔር ውጣ ሲለው፣ ውጣ ብሎኛል ምን ይሻላል፣ ብሎ ውጣ ብሎ አዲስ አበባ መጣ። እንደገና ሌላው ውጣ ትጠብቃለህ። ተራመድ፣ የእምነት እርምጃ ተራመድ፣ ሪአክት አድርግ፣ መልስለት። ኢየሱስ ጌታ ነው። የተናገረው እንዲፈጸም በሕይወት ሪአክት አድርግ። ምንም አትመን። አሜን። ኢየሱስ ጌታ ምንም የሚታይ አይኑር። አሜን። ደመናም አይኑር፣ ንፋስም አይኑር፣ ግን ተራመድ እግዚአብሔር ካንተ ጋር ይሆናል። ያኔ ድምፁ ሁሉ ያለ ገደብ ይመጣላል። ኢየሱስ ጌታ ነው እና ለእግዚአብሔር ድምጽ ይሁን ሪያክት፣ መልስ። የሚመሰጡ ሰዎች በጣም ፈጣን ጎይ የሆኑ ሰዎች በጣም ባለድሎች ናቸው። አሜን። ዮሐንስ ራእይ ምዕራፍ አንድ ላይ ቁጥር 12 ላይ ዮሐንስ ድምጽ ሰማ። ከዛስ እንደ ሞተ ሰው ሆንኩኝ። ከዛስ ድምጽ የሚሳም የሚናገረኝ ዞር ብያየው ይላል ዞር ብዬ ምም አየዋል። ከዛስ ከባባድ ድምፆች ለሰባቱ ቤተ ክርስቲያናት ከባባድ ድምፆች መጡለት። ኢየሱስ ጌታ፣ ዞር ብሎ አየ። ማየት አለብ፣ የሚናገር ማየት አለብ። ማን ነው የሚናገር ማየት አለብ። እግዚአብሔር እየተናገረኝ ነው፣ ሪያክት አድርግ። እንዴት ነው የመጀመሪያ ድምፅ መመልሰው ምትል ከሆነ ሪያክት አድርግ። ተው ላለ ነገር ተው፣ ተለይ ላለ ነገር ተለይ፣ እረፍ ላለ ነገር እረፍ፣ ውጣ ላለ ነገር ውጣ፣ ተናገር በተባልከው ነገር ተናገር ጀምር ያለህን ነገር ጀምር። ድምፅ መመለስ ማለት ይሄ ነው። በህይወት ላይ ሪያክት አድርግ። ኢየሱስ ጌታ ተነስ ካለ ተነስ፣ ሂድ ካለ ሂድ። ኢየሱስ ጌታ ያንን ድምፅ ስታከበር ቀጣይ ድምፆች በህይወት ላይ መምጣት ይጀምራል። ኢየሱስ ጌታ ጠኔ የመጨረሻውን ነገር ልናገርና እግዚአብሔር ሰው ማቴዎስ አንድ ማን ነው ዮሐንስ ራእይ ምዕራፍ አንድ ቁጥር አስርን ብቻ አምናለው ዛሬ መልካም ያለ በጌታ ቀን በመንፈስ እሺ ምን አለ? በጌታ ቀን በጌታ ቀን በምን ነበርኩኝ? የት ነበረ? ምዕራብ ዘጠኝ ላይ ቁጥር ዘጠኝ ላይ እኔም ወንድማችም የሆንኩ ከእናንተ ጋር አብሬ ስለ እግዚአብሔር ቃልና የት ነበርኩ? ስለ እግዚአብሔር ምስክር፣ ስለ ክርስቶስ ምስክር፣ ስለ እግዚአብሔር ቃልና ፍጥሞ በምትባል ደሴት ነበርኩኝ። ከዛ ፍጥሞ በምትባል ደሴት ሆኜ ግን በምንድነኝ? በመንፈስ ነበርኩኝ። ፍጥሞ የምትባል ደሴት አሁን ነው ደሴቶች፣ እንደውም ኢንጆይ የምታደርግበት አሁን የሆነ ደሴት ብትሄድ፣ ወይ ሞሪሽስ ምናምን ብትሄድ ኢንጆይ ነው የምታደርገው። አ ባህርታ ያለ ምናምን በቃ አንዳንድ ሴቶች እንግዲህ እዚህ ውስጥ ጎብኝታችኋል። ቤት ተስፋ አረጋሉ። ያልጎበኛችሁ ደግሞ ጎብኙ። በኢየሱስ በሮች ይከፈቱላችሁ። ኢየሱስ ጌታ ነው። እና ሞሪሸስ ምናምን ም የሚባሉ ደሴቶች አሉ። በጣም ብዙ ሲሸርስ ምናምን ትልልቅ ደሴቶች አሉ። አሁን እነሱ ደሴቶች ብታይ የገቢ ምንጭ ናቸው። እና በቃ በቃ እንትን ቢሽዳር ነው እንደዚህ በቃ ምን እንትን አለ፣ ሚያማምር እንትን አለ፣ ባህር አለ፣ ታያለ እንስሶች አሳ ምናምን ደስ ይላል። ሀገሩን ቪውን ስታይ ምናምን እዛው የሚያጥሩ አሉ ምናምን ይሄ አሁን ነው እቺ ግን ፍጥሞ የምትባል ደሴት ግን የእስረኛ ብቻ መወርወሪያ ነች። የመጨረሻ ተስፋ የቆረጡ ሰዎች፣ የሚገደሉ ሰዎች፣ ሞታቸውን እዛ የሚጠባበቁ ሰዎች ናቸው። ፍጥሞ የምትባል ደሴት ለሚቀመጡት እቺ ፍጥሙ የምትባል ሴት ዮሐንስ ኦልሞስት ይህንን ሲጽፍ አይ ቲንክ፣ ይመስለኛል እንደ መጽሐፍ ቅዱስ እንትን እንደሚያብራሩ 85 አመቱ ምናምን ይላሉ። እና በዚህ እድሜው በሽምግልና ወራቱ ግንስ ሞት ፍርድ ወደሚጠባበቅበት ፍጥሙ ወደምትባል ሴት ተወሩሯል። እና በሰንሰለት ምናምን ታስሮ ሊሆን ይችላል። እዛ አውሬዎችም ምናምኖችም አሉ። የሚሞት ሞቱን ነው የሚጠባበቀው። ግንስ ሰውየው በዚህ ሁሉ ሁካታ መሀል ግን በመንፈስ ነው። ራሱን በመንፈስ አድርጓል። ኢየሱስ ጌታ ነው። እንዴት ነው በመንፈስ የምትሆኑት? ከባድ መሀል ሞትን እየጠባበቀ ያውም እንደኛ ከተማ ቁጭ ብሎ መስለ እንዴ? ያውም ባለ ምናምን መኝታ ቤት ቁጭ ብሎ መስለ እንዴ? አልጋ ላይ ተኝቶ መስለ እንዴ? የሆነ ኮንፈርት ለብሶ መስለ እንዴ? ኖ እስር ቤት ተጥሎ እባ ምናምን ባለበት ደሴት፣ በሚያስፈራ ደሴት ሞቱን በሚጠባበቅበት ደሴቴል እሱ ግን በመንፈስ ነበር። ኩላ ኮንሺየስ ሆን የሚገርም በመንፈስ ሆን አሜን ነው እግዚአብሔር በመንፈስ ለሆናችሁ ሰዎች እንደማያልፋችሁ እርግጠኛ። አሜን፣ በመንፈስ ለምትንቀሳቀሱ ሰዎች እግዚአብሔር ምስክሬ አያልፋችሁ። አሜን። ኢየሱስ ጌታ። አሁን እዚህ መተን ሁላችን በመንፈስ እንሆን። ንግግር አይደለም በነገራችን። አሜን ነው በመንፈስ መሆን ደሞ። ማለት አንዳንድ ሰው ይመስላል እንዲች ብሎ እንደዚህ ማለት መስሎ ነው አይደለም። እንደዚህም አይደለም። ይቺም እንደዚህ እንትኗም አይደለም። ጭራሽ አንዳንድ ይቆዝማል ይቆዝማል። እንደዚህ በኢየሱስን ቁዝሚ መንፈስ ይመት እንዳትቆዝም ልትቆዝም አልተጠራም። የእግዚአብሔር ሰው ቅድም ሲናገር ሰምታላ ጨዋ የምትሆነው እዚህ አይደለም። በቃ ክፉ ነገር ላይ ጨዋ ሁን ብሏል። አባት ፊት በቃ ማለት ክሬዚ ነው መሆን ያለብን። አንዳንድ ሰው እንደዛ ሆኖ ኮንሽስ ነው። እንደዚህ ግን ብሎ ቤቱን እያሰበ ነው እውነቴ ነው ቃ በጣም በስጋ አደለም ስታየው፣ በቃ ወይኔ ይሄ ሰው ቅዱስ ነው ስትል፣ አንድ ብጠይቀው የለም፣ አይሰማም። ግን ያበደውን ሰው ያለውን ሰው ስትል፣ ቤት በልሳን ነው ተነክቷል፣ ወደ ድታቸው ነል በህሉና ውስጥ ጠልቋል፣ ሊወጣ አይችልም። መጽሐፍ ቅዱስ ሲናገር ጳውሎስ እንደዚህ አለ፣ ባላይ ምሮሽ ብንሆን ምን አለ፣ ለእናንተ ነው አለ፣ እብዶች ብንሆንስ አየ፣ እብድ መሆን ለእግዚአብሔር ነው እንጂ ለሰዎች አይደለም። አየ ባለ አይምሮ እግዚአብሔር ፊት ባለ አይምሮ አትሆንም። እኔ እኮ ይገርማል እግዚአብሔር ማመት አይደል አትልም። እግዚአብሔር ፊት ባለ አይምሮ አትሆንም። ሰዎች ፊት ነው ባለ አይምሮ ብትሆን፣ ለምን እግዚአብሔር እሱ በሰጠ አይምሮ አሜን ነው። በሰዎች ፊት ባለ አይምሮ ትሆናል። በቃ እንደዚህ እንደዚህ ናቸው። እግዚአብሔር በሰጠ ፀጋ ምናምን ምናምን፣ እኔ ለናንተ ለዚህ ባለ አይምሮ ሊሆን ይችላል እንደ ባለ አይምሮ እናስብ ምናምን። እግዚአብሔር ፊት ግን እብድ ነኝ፣ ጨርቀኝ ነው የምትለው። እንደ ዳዊት ነው የምሆነው፣ በመንፈስ ነው የምሆነው፣ ክሬዚ ነው የምሆነው። አንዴ ለኛ ማቅ የተደረገልኝ ነ የተደረጉት የተደረኩት ተነክቻለሁ በመንፈስ ብሎ እንዴት እንደምሆን አታውቅም። እኔ አሁን በጭንቅላቴ ብቆ ምንም ቀርፀኛው ትለቀኛለህ የሆነ ቪዲዮ ላይ እግዚአብሔር ፊት ግን አሜን ነው። በቃ እንደ እብድ ነው መሆን እግዚአብሔር ፊት እንደ እብዱ ነው። እብዶች ብንሆን ለማን ለእግዚአብሔር። እና በመንፈስ መሆን፣ በመንፈስ መሆን እንደዚህ ብለህ በመንፈስ ልትሆን ትችላለህ ግን እንዲህ በመንፈስ መሆን ግን እንደዚህ እንደዚህ ማለት ግን አይደለም። እርግጠኛ ሆኜም ነግርህ እግዚአብሔር ፊት ራስህን መጠን ራስህን መስጠት እንካ ጥለው ውጣ ጥለውና ሆነ። ቸርች እንዲህ የተከልን አካባቢ በጣም እጨነቅ ነበር። እውነቴን ነው የምልህ። በጣም እጨነቅ ነበር። በጣም ኮንፊዞን ነበር እና ቸርች የጀመርን ሰዓት ይሄ ሳውንዳችን ማይሰራ ኪቦርድም የለንም፣ በጣም በክራይ በቃ። እና ሄጄ ከቡልቡላ ነው ሄጄ መጣ። ኪቦርድ አጥቼ ከቡልቡላ ነው ይመጣ ከቡልቡላ አምጥቼ እዚህ አገልግለን፣ እንደገና ደግሞ ወስጄ ቡልቡላ መልሼ። ቡልቡላ ማለት እዚህ አይደለም፣ ሩቅ ነው በነገራችን ላይ እሱ እንዳይመስለ። ኪቦርድ ኪቦርዲስት ገና የጀመረን ሰው ኪቦርዲስት ለማግኘት መከራ እና ናነ እግዚአብሔር ሰው ተጨወት ልስ እሺ ልና ይመጣና፣ ከዛ የተወሰነ ትንሽ ነካክቶ ይጠፋል። ከዛ አንድ ደሞ እሺ፣ እሺ እዚህ ደርሻል፣ እዚህ ደርሻል፣ እዚህ ደርሻል፣ ደርሻል ይልና ጭራሽ አይመጣም። ያው በቃ እንደ ለመደብን በመሰንቆና በክራር። በጣም ቻሌንጅ ውስጥ በጣም እና ኮንፊዩዝ ነው። በዚህ ልጸልይ፣ ቃል ልስበክ፣ ልተንብይ፣ ወይ ስለዚህ ነገር ላስብ ስለ ቸርቹ ጉዳይ ላስ በጣም ተጨነፍኩ። በጌታ ፊት ነው ብላችሁ፣ በህይወቴ በቃ ማለት ኦደብል ድምፆች ትንሽ ቀናት መጥተውብኛል። በጣም ትክክል ኦደብል ድምፆች በጣም በብዙ መንገድ እግዚአብሔር ይነገረኛል። ኦደብል የሆኑ በጣም ክሊር የሆኑ ድምፆች ጥቂት ቀን መጥተውብኛል። እንደዛን ቀን በቃ የደነገጥኩት ድምፅ የለም። ለኔቶ የሚል ድምፅ በጣም መጣ። ለኔቶ ሁሉም ነገር ለኔቶ የሚል ድምፅ ይህንን እንዳለ ሁሉንም ለኔቶ እኔ አስተካክላለሁ የሚል ድምፅ ሲመጣ በጌታ ፊት ነው ብ ወዲያው ነገሮች ሁሉ ትቼ በጌታ ፊት ነው ብላችሁ። ይህንን ሰሙ አደለም? ይህንን ሰምቼ ምንም አላልኩም። ኧረ እኔ ምን አግብቶኝ ብዬ ገብቼ ጸሎት እንጭል። ከዛስ ደ ኔክስት ደይ፣ ቅዳሜም ነበርን ፕሮግራም አስታውሳለሁ ከዛ ስለ ቅዳሜ ፕሮግራም እኔ በቃ ምን አስጨንቄም ብዬ ከሐሙስ ነው እንደዚህ ወተ ምናምን ከዛ ጌታ ሆይ ተመስገን ብዬ አርብ እንደዚህ በቃ በጣም የጸለይኩ ደስ ብሎ ልክ ያንን ድምፅ ከሰባ ተረጋጋው በቃ ተረጋጋው፣ በጌታ የሚያውቀው እና በቃ ደስ እያለ ዛሬ ምስጋና ቀኔ ነው ብዬ ማምለክ ጀመርኩ። በቃ በቃ ቤት መዝሙር ከፍቼ እያመለኩ ደስ እያለ በሃሴት እያለሁ ማታ ነው በጌታ ፊት ማታ ስልክ ተደወልኛ እኔም የምልህ ዘጠኝ መቶ ምናምን የሚባለው ኪቦርድ ስንት ነው ተባልኩ፣ በጌታ ፊት ዘጠኝ መቶ ምናምን የሚባል ኪቦርድ ስንት ነው። ከዛ ደውዬ እያጣራሁ እንደዚህ እንደዚህ ስል ከዛስ ነገ ጠዋት ግዛ ተባልኩ በጌታ ፊት። ነበር እንዴት እንዳልኩኝ አሁን መስሎ ነው እንደ ጣሪያ እየነካሁ እየተወራገጥኩ ከግርግዳ ግርግዳ እንዴት ደስ እኔ እንዴት እንደተጨነኩ እግዚአብሔር ግን በድንቅ በሆነ ሁኔታ አሳረፈ። ዛሬ የራሴን ነገር እየተናገርኩ እንዳለው ነው አውቃለሁ። ስለ አንድ ሰው ግን እየተናገርኩ እንደሆነ ተወው ይላል። ታይው ልሻል እኔ ነኝ ያስጀመርኩ፣ እኔ ነኝ ያስጀመርኩ። ተወው ትዳር ነው፣ ህይወት ነው፣ ስኬት ነው፣ በረከት ነው፣ ቢዝነስ ነው። ተወው ለኔ ለኔቶ አንተ ወጥተህ ወርደህ አትችልም። እግዚአብሔር ይናገርሃል ዛሬም ተወው ይላል። እረፍ እረፍት አድርግ። በቃ ባለበት ሰዓት ስራ በተሰጠ ሰዓት በቃ አማገልግልም ከሆነ አገልግል፣ ማድረግም ከሆነ አድርግ። እረፍት ተወው ለእግዚአብሔር። በጌታ ፊት መልሳችሁ ፈጣን አሜን፣ መልሳችሁ በኃይል ፈጣን። እግዚአብሔር እንዴት በህይወታችሁ እንደሚመጣ አታውቁም። እግዚአብሔር እንዴት እንደሚናገራችሁ አታውቁም። ዛሬ አምናለሁ በኢየሱስ እግዚአብሔርን በኃይል መስማት ይሆንላችሁ አሜን ትሰማለ ታዩዋል ትሰማለ በጆሮ ትሰማለ ታዩዋል አሜን አምናለሁ ከዚህ በኋላ እግዚአብሔር በህይወታ አስደናቂ ነገር ያደርጋል አሜን እግዚአብሔርን በውስጤ እግዚአብሔር እሰማለሁ በውስጤ ይናገረኛል አምናለሁ ከዚህ በኋላ ጆሮዎች ሲከፈቱ ያሉ አምናለሁ ከዚህ በኋላ የእግዚአብሔር ክብር በሕይወታችሁ ሲገለጠ ያሉ እና ዮሐንስ በዛ መሃል አንተ በመንፈስ ከሆነ፣ ኮንሺየስ ነው ጌታን ከጠበቀ፣ አንተ ካንጋሮ ፎም ላይ ተኝተማ እንዴት በመንፈሳት ሆነ ቶ የምል የሳር ፍራሽስ ቢሆን ምን አገባ? በመንፈሱ ነው፣ ኮንሺየስ ነው፣ ለጌታ ነው። የጌታን ነገር ጠብቁ። እረፍት እረፍት አድርጉ። በቃ ማለት የጌታው ይበቃ ስጡት። አንዳንድ ሰው ይይዛል በቃ በቃ ደስ ከዛሬ ጭምር ጌታዊ ላንተ ሰጥ ይቻሉ ነገር እንደውም በቃ ምናምን ይልና ደግሞ ማታል ረጅም ይተነፍሳል ግን እኮ ይቺ ነገር ይላል። ስጥ፣ ሙሉን ለጌታ ስጥ። በቃ ግማሹ እኔ ግማሹን ጌታ አትበል፣ ሙሉውን ስጥ፣ ሙሉውን ስጥ ግማሿ እኔ በዚህ ጋር ቢዛት እዛሽ ጋር ጌታ ቢደግፋት ለሁለት ብንሰራው ነገሬን ብናደርሰው የሚባል ነገር የለም። ስጥ፣ ከሰጠ ተኛ፣ በባህሩ ላይ ሰፈፍ ብለህ። እኔ ነግሬያቸዋለሁ ከዚህ በፊት ዋና አልችልም ነበር። እና በልጅነት የስላሏኘ ማለት ነው በልጅነቱ አሁን በዚህ ዘመን በልጅነታቸው ነው የሚችሉት። በሁለት ዓመት በሶስት ዓመታት ውስጥ በቃ ቱር ቱር ይላሉ። እኔ ይህንን ክብር አላየሁም። አሁን ካደግኩ በኋላ ነው ገንዘቤን ከፍዬ ነው ብዙ ነገር ያየሁት። ስራ ከጀመርከዋል። ኢየሱስ ጌታ ነው፣ አሜን። እና ዋና መለማመድ ፈልግና ከጓደኛ ጋር ከዛ በቃ ገባው። ትዝ ይለኛል ቦሌ ሄደን እንቡጣ በቃ እያልኩ ደሞ ወጣለሁ፣ ነብሴ እስክትወጣ እየሰመትኩ እያልኩ ደግሞ ሲያወጣኛል፣ ደሞ እወጣለሁ። ከዛ አንድ የሆነ ልጅ ጠራኝ፣ መከራዬን ሳይኮን በሚቀጥለውም ቀን ሄ መከራዬን እያዩ በቃ ስወጣ ስገባ በቃ እንደ አይኔ ይቀላል በቃ ውሃውን ጠጣለሁ። ሆዴ በቃ ጠግቤ ይመለሳሉ። ዋና የለመዳችሁ ሰዎች ታቃላችሁ። መ ሆዴ እየተነፋ እመጣለሁ። ሆዴ እየጠገብኩ ውሃውን ጠገብ እያልኩ ሆ በአፌ በአፍንጨ በምን እየገባ ከዛ በእውነት ብዙ ብዙ ሩቅ አልፈጀብኝም። በሶስተኛው ቀን በምናምን አንድ የሆነ ጎበዝ ሚያዋኝ ልጅ ነበር። የዛን ዕለት ትዝ ይለኛል። ና አለኝ፣ አቤት አልኩት። ዋና መልመር ትፈልጋለህ? አለ አዎ አልኩት። ዝም ብለህ ራስ ተኛበት አለ ውሃ። እንዴት እኔ ምን አገባ ተኛበት። ምንጨነቀ ተኛበት። እንዴት ነው ፍራሽ ነው እንዴ ውሃ? ከዛ ከሱ ጋር ትንሽ ተከራከሩ። ምን ማለት ነው ተኛ ተይቼበት፣ ማሰመጥኩ አይደለም። የአንተ አተኝት ልክ አይደለም አለ። ራስን ለውሃው ስጣል ላይ አንተ። ለካስ እኔ ተኝቻለሁ ብለው ራሴ ለመተኛት የታገልኩ ነው ኦኬ ከዛ በኋላ እሺ አለ። ተኛ አለ ተኛው። ከዛ ይዤሃለሁ አለኝ። እሺ አለ። ከዛ በኋላ እንደ ያዘኝ ስላሰብኩ ተኛው ዝም ብዬ ለቀቅ አልኩ። ተኛ ለካ ሰውዬው ጥሎኝ ሄዷል። ሰውዬው ጥሎኝ ሄዶ የሆነ ሰዓት ላወሯ ስል ከጎኔ የለም፣ ዞር ስል የለም። እንደ ለመደብኝ ደሞ እንደ ለመደብኝ ደሞ ተፍ ተፍ ተፍ እንደገና ደሞ ተፈራግጬ ይተረዝ። ከዛ መጥቶ ሳቀብኝ። እኔ እኮ አለኝ የደገፍኩ መስሏል፣ አለኝ ተኛ ያልኩ ሰዓት እኮ እንዲህ አንድ ሰከንድም አልያዝኩም አለ። ጥዬህ ሄጃለሁ። አንተ ግን ገና አይምሮ ያስኩ መስሎ ቆየ። እንደገና ደግሞ ያለ ያስኩ መስሎ ድጋሚ ወረድካል። አሃ አልኩ። ከዛ በቃ እሺ ችግር የለም ማለት አንዴ ብቻ አውጣኝ አልኩት። አሁንም እንደገና አወጣኝ። ከዛ ለቀቀኝ። ከዛ በቃ ጥሎኝ ይሂድ፣ በቃ ምን አገበኝ በይ፣ ለጥ ባየው አያሰምጠኝ፣ ባየው አያሰምጠኝ ቆይስ ሊገለበጥ አልኩ ተገለበጥኩ። አሁንም አልሰምጥም በጌታ ፊት። ከዛ በቃ ዋናተኛ ሆንኩኛ፣ ጎበዝ ዋናተኛ ሆንኩ። ኢየሱስ ጌታ። ምን ልፈልግ መሰለ? አሜን። አንተ እንደምታስበው አታይት አይደለም። አሜን። በቃ ለቀቅ አርገ ራስን ጣል። አሜን ነው ራስን ለቀቅ አርገ ጣል፣ ቢዝነስን ነው ለቀቅ አርገ ጣል፣ ስኬትን ነው ጣል፣ ትዳርህን ነው ጣል፣ ለእግዚአብሔር ጣል። ራሱ ያስተካክሏል። አሜን ኢየሱስ ጌታ እሱ ራሱ ያበጃጀዋል። አንተ ታግለ ታግለ አትችልም። ጳውሎስ ይኸውልህ ትልቅዬ ህመም ነበረበት የሆድ ህመም ምናምን ነበረበት። የሚገርማችሁ ጳውሎስ ጳውሎስ ምን አለ መሰለህ ይሄ ነገር ከኔ ይሂድ ብዬ አለ። ስንቴ ጸለኩ አለ። ሶስት ጊዜ ብቻ ሶስቴ ጸልዬ ነበር። ጌታም አለ ጸጋዬ በቃል ኃይሌ በድካም ምን ይላል ይገለጣል ሲለኝ ተውኩታል። ሶስቴ አንተ ታሞ ሰውዬ ሶስቴ ብቻ ይጸልያል። እስቲ የአንተ ትንሽ እዚህ ጋር ይውጋ፣ አስር ጊዜ ወጋው። ስትል አፈረስኩ፣ ስትል ገነባው፣ ስትል ቆላው፣ ስትል ገነጠልኩ፣ ስትል የቋንቋ አይነት ስትቀያየር፣ ኢየሱስ ጌታ ነው፣ አምናለሁ። ዛሬ ግን ስጸልይ፣ በእምነት ትራመዳለህ፣ በማየት ትሄዳለህ፣ እግዚአብሔር በኃይል ካንተ ጋር ይሆናል። አዋጆች ሁሉ ይገለበጣሉ። እስቲ ከዚህ በኋላ በል ውስጥ እሰማለሁ፣ በል ውስጥ እሰማለሁ፣ በል ውስጥ ደሞም አያለሁ፣ በል ውስጥ እውነቴ ነው ብላችሁ ከዚህ በኋላ ትሰማለህ። በአይንህ ሆኖ ታያለ፣ በእጅ ሆኖ ታያለ። እግዚአብሔር ይውላ አድርጎ ያሳፍራል። ቀጣይ ጊዜ ቮይሶችን ትሰማል። አሜን ነው። ከዚህ በኋላ አትፈራገጥም። ጌታ ሆይ በቃ ይህን አንሳልኝ አለው። አላነሳም ሀይል ነው በቃ ምን አገባኝም ብሎ ወደ ስራው ቀጠል። ከዛ ተጽዕኖ ይፈጥራል ሰውየው ሶ እግዚአብሔር በእውነት ካንተ ጋር ነው። እስከዚህ በኋላ በርስ እግዚአብሔር ድምጽ በርስ በህይወቴ ተለቀቀ። አንድ ሰው ለምልክት ጆሮን የያዝልኝ ላካቶ ቬላ ፕራዶስ ተልበ ከዚህ ሰዓት ጀምሮ ስናገር በኢየሱስ ስም ያልተጠበቀ ድምጽ ወደ ህይወት ይለቀቃል። ጅረት የሆነ ድምፅ ይለቀቃል። በሮች ሁሉ ይከፈታሉ። ትሰማለ። ትንቀሳቀሳለ። ትንቀሳቀሳለህ። ትወጣለህ ታደርጓለ እግዚአብሔር በእውነት ካንተ ጋር ይሆናል። በኢየሱስም ስም እናገራለሁ ጆሮዎች ሁሉ ይከፈታሉ። ጆሮዎች ይከፈታሉ። የብዙ ሰው ጆሮዎች ይከፈታሉ። እግዚአብሔርን የምትሰማበት ጆሮዎች በኢየሱስም ስም ተከፈቱ። እስኪ ጆሮቼ በሉ ተከፈተ በሉ በኢየሱስም ሲከፈተያለሁ በኢየሱስም የብዙ ሰው ጆሮ ሲከፈታል ከዚህ ሰዓት ጀምሮ እናገራለሁ ጆሮዎች በኢየሱስም ተከፈቱ እግዚአብሔርን ትሰማለህ ከዚህ በኋላ አልሰማም እኔ አሁን የተናገርኩን ፕሪንሲፕል ስፒሪቹዋል ፕሪንሲፕል ተጠቅመ ከሆነ አልሰማም የምትል ራሱ ሰዓት ፈልግ ትሰማል እውነቴን ነው በጌታ አልሰማም የምትል ራሱ አንድ ቀን ጌታ በሚያውቀውና ሌሌሊት ስጸልይ ጌታ ያልኩ እኔ በቃ ማለት ደ ፈርስት ዳይ አላርም ሆልቼ ነበር። ከዛ በሚቀጥለው ግን አላርም ተበላሸ። ስሞ ላይ የለም፣ ስሞ ላይ የለም። ከዛ በኋላ ጸለይኩኝ። ጌታ ያልኩኝ በቃ አላርምም የለኝም፣ በቃ ሌሊት ቀስቅሰኝና ቆይቷ አለኝ አልኩ። ያኔ ቪዥንም ራዕይ ምንም አልነበር። ኢየሱስ ጌታ፣ በቃ ሌሊት ስለምጸልይ፣ በቃ መጸለይ ስለምትፈልግ መጸለይ ስለምፈልግ፣ በቃ ቀስቅሰይ አልኩኝ። ቀስቅሰይ ሌሊት ዘጠኝ ሰዓት ላይ ቀስቅሰይ፣ መጸለይ እፈልጋለሁ ሌሊት ዘጠኝ ሰዓት ላይ መጸለይ ስለምፈልግ ቀስቀሰኝ ብዬ ተኛው። ምን አገባኝ ብዬ እኔ ለምን አላርሜ ምን ስጎረጉር ምን አያስገኘኝ ብዬ ጌታ አንተ ቀስቀሰኛ፣ በቃ ሌሊት ዘጠኝ ሰዓት መጸለይ ፈልገ ቻው ተካንቤ ለጥ አልኩ። ኢየሱስ ጌታ በዛ ውስጥ አያለው ብዬ ኢየሱስ ጌታ ዮ በጌታ ፊት ነው ብላችሁ አሁን ስናገር ቀልድ አይመስልም። ሌሊት ላይ ቆርቆሮ ነብር ጅብ የገባ ይመስላል እ ደነገጥኩኝ ከዛስ ለመተኛ ትፈለግኩኝ ከዛ ድምፁን ስነሳ የለም የለም ከዛ በኋላ ለመተኛ ስፈልግ አንተ እንዴት ብዬ ላስረዳችሁ ይሄ ነገር ከመጣባችሁ ወደፊት ታውቁታላችሁ እንቅልፌ እንዲወሰደው ከላይ ላይ አነሳው እንዲህ ይበል የለም የለም ምን አታገለኝ ብዬ ተነሳውላ ሰት አንተ ሻርፕ ዘጠኝ ሰዓት ነው በጌታ ፊት ሻርፕ ዘጠኝ ሰዓት ነው። ታንኪ ዩ ጂሰስ አልኩና በቃ ወዲያው ጸሎት ገቡ። እግዚአብሔርን ማለት ነው ካመንከው እንደ ልጅ ነው። በቃ እንደ ቤተ ፋሚሊ ነው። እውነቴን ነው በ በቃ እንደ ልጅ ነው የሚያጫወተው ፋሚሊ ነው። እግዚአብሔርን ቅርባችሁ አድርጉት። እግዚአብሔር ሩቅ አይደለም። ድምፁን ተለማመዱ። እግዚአብሔር የቅርባችሁ አድርጉት፣ አስጠጉት፣ እጉያችሁ አድርጉት። ይቀፋችሁ ከእጁ አትውረዱ። ተጠጉት። እግዚአብሔር ሩቅ አይደለም። እንደሚያስፈራሩ እንዳይመስል ተጠንቀቅ። 40 ሜትር 30 እንዳይመስል። እግዚአብሔር እንደ ሰው አይደለም። አሜን። እግዚአብሔር ይዋር ይጣካል። አሜን። አንገቶቻችን ዝቅ እናድርግ።